መዝሙር 65 በቅንፍ 66 ለመዘምራን አለቃ የመነሳት የምስጋና መዝሙር። በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ። እግዚአብሔርን እንዲህ በሉት፦ ሥራህ ግሩም ነው፤ ኃይልህ ብዙ ሲሆን ጠላቶች ዋሹብህ። በምድር ያሉ ሁሉ ላንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርንም ሥራ እዩ፤ ከሰው ልጆች ይልቅ በምክር ግሩም ነው። ባሕርን የብስ አደረጋት፤ ወንዙንም በግር ተሻገሩ። በዚያ በእርሱ ደስ ይለናል። በኀይሉ ለዘላለም ይገዛል፤ ዐይኖቹ ወደ አሕዛብ ይመለከታሉ፤ ዐመፀኞች ራሳቸውን ከፍ ከፍ አያድርጉ። አሕዛብ ሆይ አምላካችንን ባርኩ የምስጋናውንም ድምፅ አሰሙ ነፍሴን በሕይወት ያኖራታል እግሮቼንም ለመናወጣ አልሰጠም አቤቱ ፈትነኸናልና ብርንም እንደሚያነጥሩ ታንጥረኸናልና ወደ ወጥመድ አገባኸን በጀርባችንም መከራን አኖርህ በራሳችን ላይ ሰውን አስረገጥኸን በሳትና በውሃ መካከል አለፍን ወደ ረፍትም አወጣኸን። ከሚቃጠል መስዋዕት ጋር ወደ ቤትህ እገባለሁ። በመከራዬ ጊዜ ባፌ የተናገርኩትን ከንፈሮች የሚያሉትን ስለቴን ላንተ ፈጽማለሁ። ከዕጣንና ከወጠጤዎች ጋር ለሚቃጠል መስዋዕት ፍሪዳን አቀርባለሁ፣ ላሞችንና ፍየሎችን እሰዋልሃለሁ። እግዚአብሔርን የምትፈሩት ሁሉ ኑ ስሙኝ ለነፍሴ ያደረገላትን ልንገራችሁ። ባፌ ወደ እርሱ ጮህ በአንደበቴም አመሰገንሁት! በልቤስ በደልን አይቼ በሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። መዝሙር 66 በቅንፍ 67። ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔር ይማረን ይባርከንም፣ ፊቱንም በላያችን ያብራ። በአሕዛብ ሁሉ መካከል ማዳንህን መንገድህንም በምድር እናውቅ ዘንድ፣ አቤቱ አሕዛብ ያመስግኑህ፣ አሕዛብ ሁሉ ያመስግኑህ። ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና አሕዛብ ደስ ይበላቸው ሐሤትም ያድርጉ። አቤቱ አሕዛብ ያመስግኑህ! አሕዛብ ሁሉ ያመስግኑ። ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል። እግዚአብሔር ይባርከናል፣ የምድርም ዳርቻ ሁሉ ይፈሩታል። መዝሙር 67 በቅንፍ 68 ለመዘምራን አለቃ የዳዊት የምስጋና መዝሙር እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሰንበሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔርም ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው። ለእግዚአብሔር ተቀኙ፣ ለስሙም ዘምሩ፣ ወደ ምድረ በዳ ለወጣም መንገድ አድርጉ፤ ስሙ እግዚአብሔር ነው፤ በፊቱም ደስ ይበላችሁ፣ በፊቱም ይደነግጣሉ። እግዚአብሔር በቅዱስ ቦታው ለደሃ አደጎች አባት፣ ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል፤ አመፀኞች ግን በምድረ በዳ ይኖራሉ። አቤቱ በሕዝብህ ፊት በወጣህ ጊዜ፣ በምድረ በዳም ባለፍህ ጊዜ ምድር ተናወጠች፤ ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትም አንጠበጠቡ። አቤቱ የሞገስን ዝናብ ለርስትህ አዘነብ በደከመም ጊዜ አንተ አጸናኸው። እንስሶችህ በውስጡ አደሩ። አቤቱ በቸርነትህ ለድሆች አዘጋጀህ። እግዚአብሔር ቃሉን ሰጠ። የሚያወሩት ብዙ ሠራዊት ናቸው። የሠራዊት ነገሥታት ፈጥነው ይሸሻሉ። በቤትም የምትኖር ምርኮን ተካፈለች። በርስቶች መካከል ብታድሩ ከብር እንደ ተሰራ እንደ ርግብ ክንፎች በቅጠልያ ወርቅም እንደ ተለበጡ ላባዎቿ ትሆናላችሁ። ሰማያዊ ንጉሥ በላይዋ ባዘዘ ጊዜ በሰለሞን ላይ በረዶ ዘነበ። የእግዚአብሔር ተራራ የለመለመ ተራራ ነው። የጸና ተራራና የለመለመ ተራራ ነው። የጸኑ ተራራዎች ለምን ይነሳሉ? እግዚአብሔር ይህንን ተራራ ያድርበት ዘንድ ወደደው፤ በእውነት እግዚአብሔር ለዘላለም ያድርበታል። የእግዚአብሔር ሰረገላዎች የብዙ ብዙ ሺ ናቸው፤ ጌታ በመቅደሱ በሲና በመካከላቸው ነው። ወደ ላይ አረግህ፣ ምርኮን ማረክህ፣ ስጦታንም ለሰዎች ሰጠኽ ደግሞም ለአመፀኞች በዛ ያድሩ ዘንድ እግዚአብሔር አምላክ ብሩክ ነው። እግዚአብሔር በየዕለቱ ብሩክ ነው። የመድኃኒታችን አምላክ ይረዳናል። አምላካችንስ የደህንነት አምላክ ነው። ከሞት መውጣትም ከእግዚአብሔር ነው። ነገር ግን እግዚአብሔር የጠላቶቹን ራስ በኀጢአት የሚሄድንም የጠጉሩን አናት ይቀጠቅጣል። እግዚአብሔር እንዲህ አለ፦ ከባሳን አመጣቸዋለሁ ከባሕርም ጥልቅ መልሳቸዋለሁ። እግሮችህ በደም ይረግጡ ዘንድ የውሾችህ ምላስ በጠላቶች ላይ ይሆን ዘንድ የአምላኬ የንጉሥ መንገድ በመቅደሱ አቤቱ መንገድህ ተገለጠ። አለቆች ቀደሙ፣ መዘምራንም ተከተሉ። ከበሮን በሚመቱ በቆነጃጅት መካከል እግዚአብሔርን በጉባኤ ጌታችንንም በእስራኤል ምንጭ አመስግኑት። ወጣቱ ብንያም በጉልበቱ በዚያ አለ፣ ገዦቻቸው፣ የይሁዳ አለቆች፣ የዛብሎን አለቆችና የንፍታሌም አለቆች። አቤቱ ኃይልህን እዘዝ፤ አቤቱ ይህንም ለእኛ የሠራኸውን አጽና። በኢየሩሳሌም ስላለው መቅደስህ ነገሥታት እጅ መንሻን ለአንተ ያመጣሉ። በሸምበቆ ውስጥ ያሉትን አራዊት በአሕዛብ ውስጥ ያሉትን የበሬዎችንና የወይፈኖችን ጉባኤ ገስጽ፣ በአሕዛብ ውስጥ ያሉትን የበሬዎችንና የወይፈኖችን ጉባኤ ገስጽ። እንደ ብር የተፈተኑት አሕዛብን እንዳይዘጉ፣ ሰልፍን የሚወዱትን አሕዛብን በትናቸው። መኳንንት ከግብጽ ይመጣሉ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የምድር ነገሥታት ለእግዚአብሔር ተቀኙ፣ ለጌታም ዘምሩ። በምሥራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። የኃይል ቃል የሆነ ቃሉን እነሆ ይሰጣል። ለእግዚአብሔር ክብር ስጡ። ግርማው በእስራኤል ላይ፣ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔርም ይመስገን። መዝሙር 68 በቅንፍ 69 ለመዘምራን አለቃ በመለከቶች የዳዊት መዝሙር አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቅሁ፣ መቋሚያም የለኝም። ወደ ጥልቅ ባህር ገባሁ፣ ማዕበልም አሰጠመኝ። በጩኸት ደከምሁ፣ ጉሮሮዬም ሰለለ፣ አምላኬን ስጠብቅ ዐይኖቼ ፈዘዙ። በከንቱ የሚጠሉኝ ከራስ ጠጉሬ በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ፣ በዚያን ጊዜ ያልቀማሁትን መለሱ። አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ከአንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ፣ የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅንዓት በልታኛለችና የሚሰድቡህ ስድብ በላይ ወድቋልና። ነፍሴን በጾም አስመረርኳት ለስድብም ሆነብኝ። ማቅ ለበስሁ ምሳሌም ሆንሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምህረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ! ከሚጠሉኝና ከጥልቅ ውሃ አስጥለኝ። የውሃው ማዕበል አያስጥመኝ፣ ጥልቁም አይዋጠኝ፣ ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምህረትህ መልካም ናትና ስማኝ፣ እንደ ርህራሄም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትሰውር። ተጨንቅ ያለሁና፣ ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ! አንተ ስድቤን እፍረቴንም ነውሬንም ታውቃለህ፤ የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብንና ሃሳርን ታገሰች፤ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ፣ ለእንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸው ዘወትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣ መቅሰፍት ያገኛቸው። ማደሪያቸው በረሃ ትሁን፣ በድንኳናቸውም የሚቀመጥ አይገኝ። አንተ የቀሰፍኸውን እነርሱ አሳደዋልና በቁስሌም ላይ ጥዝጣዝ የጨመሩብኝ። በኀጢአታቸው ላይ ኀጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፤ አቤቱ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ቀንድና ጥፍር ካበቀለ ከእምቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ፣ ደስም ይላቸዋል። እግዚአብሔርን ፈልጉ፣ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቶአልና፣ እስረኞቹንም አልናቀምና ሰማይና ምድር ባሕርም በእርሷም የሚንቀሳቀሱ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተማ ይሠራልና፣ በዚያም ይቀመጣሉ ይወርሷትማል። የባሪያዎቹ ዘር ይኖርባታል፣ ስሙንም የሚወዱ በዚያ ይቀመጣሉ። መዝሙር 69 በቅንፍ ሰባ ለመዘምራን አለቃ ለመታሰቢያ የዳዊት መዝሙር። አቤቱ እኔን ለማዳን ተመልከት፤ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሸዋት ይፈሩ ይጎስቁሉም፤ ክፉንም የሚመክሩብኝ ወደኋላቸው ይመለሱ ይፈሩም። እንኳን እንኳን የሚሉኝ አፍረው ወዲያ ወደ ኋላቸው ይመለሱ የሚሹ ሁሉ ባንተ ሐሴት ያድርጉ፣ ደስ ይበላቸው። ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ። አቤቱ እርዳኝ፤ ረዳቴ ታዳጌ የማንተነህ፣ አቤቱ አትዘግይ።